ስሜ ንጉሡ በዛብህ ይባላል። የህፃናት መጫወቻዎች ማለትም ከነዚህ ጀምሮ እነዚህ የምታያቸው ትልልቆቹንም በተለያዩ ዲዛይኖች ፕሮዲስ የምናደረጋቸው ከውጭ የሚመጡትን ኢትዮጵያ ውስጥ በማምረት የተሻለ ሞር በኳሊቲ በጥንካሬም የሀገራችን ሪፕሬዘንት በሚያደርጉ የእኛ ሚኒንግ ባላቸው ራሳችን ባለሙያዎች ዲዛይን የተደረጉ ራሳችን ሀገር ውስጥ በሚሰሩ ማቴሪያሎች የምናመርተው የህፃናት መጫወቻ ደግሞ ከቲኔጆች ጀምሮ አሁን ደግሞ ጎረምሶቻችንም ሊወዷቸው በሚችሏቸው መልኩ የሚሰሩ ናቸው ማለት ነው። የምንጠቀማቸው ሪሳይክል ማቴሪያል የሆኑና የሀይላንድ ቦትሎቻችን ሊሆን ይችላሉ። ኢቨን ይሄ ባልዲዎቻችን እናቶቻችን የሚጠሉት ሊሆን ይችላሉ። ማንኛውም ሪሳይክል መደረግ አፕ ቱ ናይን ታይምስ፣ እስከ ዘጠኝ ጊዜ ድረስ ሀይላንድ ሂት ሳይክል አለው ሪሳይክል መደረግ ይችላል። ያንን ሂት ሳይክል በጠበቀ መልኩ ቁስ መሆን የሚችሉ በማይሰበሩ ጠንካራ የሆኑ ቤታችን ቁጭ ልናደርጋቸው የምንችል መልኩ ያንን ሪሳይክል ማድረግ የሚያስችል ማቴሪያሉን ፕሮዲስ ማድረግ እንችላለን። ማሽኖቹንም ራሳችን መስራት እንችላለን እና ሁሉንም ነገሮች ሜንሊ በኢትዮጵያ ባለሙያዎች ጎበዝ በሆኑ ስማርት በሆኑ ልጆቻችን በራሳችን ነው ፕሮዲስ የምናደርገው ማለት ነው። ሪሳይክል ስንል ኤቭሪቲንግ ያካትታል። ሁሉ ነገሮች ዌይስት የምንላቸው ማንኛውም ማቴሪያል ሪሳይክል ማድረግ የሚያስችል አቅምም ችሎታውም አለን ማለት ነው። ሜንሊ በምንጠቀማቸው ስሪዲ ፕሪንተሮች አሉ። ሌሎች ደግሞ ኢንጀክሽን ሞልዲንግ የምንጠቀመዋለ፣ ሀንድ ሜድ የምንጠቀማቸዋለ። ነገ ሀገራችን ላይ ዌስትን ፕላስቲክ በፕላስቲክ የሆነ ዌስትን በማይፈጥሩብን ወይ ደግሞ ያሉትንም ዌስት ማቴሪያሎች ሪሳይክል አድርገን ሞር በተሻለ በሚያምር ውበት ባለው ኤክስፖርት ስታንዳርድ የሆኑ ምርቶች ለመቀየር መንገዶቻችን ማለት ነው። አሁን አፋጣኝ የምንላቸው ስቴጃችን እንዴት ሪፕሮዲስ ማድረግ እንችላለን ሪሳይክል ማድረግ እንችላለን የሚለውም ደግሞ በጣም እንደ ትልቅ ነገር አድርገን የምንይዘው ጉዳይ ነው እና እነዚህ መመረታቸው ሀገራችን ላይ ያላቸው በጣም ብዙ ጠቀሜታ አለው ብዬ አምናለሁ። የነዚህን ሳይዝ የሆኑ ቶዎች ከውጭ የሚመጡበት ወይ ደግሞ በእያንዳንዱ ሱቅ ወላጆች ያውቁታል፣ ስምንት መቶ ብር ስድስት መቶ ብር ምናምን ነው የሚሸጡት እኛ ግን ሞር ከእነሱ ያማረ ስስ የሆኑ እነዛ ስስ ናቸው፣ እኛ ጥንካሬ አላቸው በውበትም ዋጋም የቀነሱ ማለት አሁን ለምሳሌ ስድስት መቶ ብር ሰባት መቶ ብር ሌላ ስቶር ላይ የሚገኙትን እኛ ጋር በ200 ብር በ150 ብር ሊሆን ይችላል የሚገኙት። ለሀገራችን የውጭ ገቢ ምንዛሬ የሚፈጠር እድል ያለው ቻንስ አለው ማለት ነው። ፓተንት አሁን ልክ ጀማሪ ካምፓኒ እንደመሆናችን መጠን ፓተንትን ገና እየሰራንበት ያለው ጉዳይ ነው። አሁን ያቃተን ተግዳሮት የሆኑብን ነገሮች የዋጋ ለቅ፣ የማሽኖች ማጣት እና ደግሞ የገንዘብ እጥረት ነው ማለት ነው። እነሱን ለማግኘት ነው እየሞከርን ያለነው።